የዜጎችን ማንነት ለመረዳት ያስችል ዘንድ በተለያዩ ሀገራት እየተተገበረ የሚገኘው የዲጂታል ማንነት አሁን ላይ ትኩረት የተሰጠው ጉዳይ ነው። ይህንን ያለመ ዓመታዊ የውይይት መድረክ አይዲ ፎር አፍሪካ 2025 ጉባኤ በመዲናችን አዲስ አበባ መካሄዱን ቀጥሏል። በመርሃ ግብሩ የተለያዩ ጉዳዮች መነሳታቸውን የነገሩን የጉባኤው ተሳታፊዎች ከምንም በላይ የዜጎች የዲጂታል ማንነትን ማግኘት መቻላቸው እንዲጠበቁ የሚረዳ መሆኑን ይጠቅሳሉ። አይዲ ፎር አፍሪካ ለእኔ ምቹና ጠቃሚ ሆነው አግኝቸዋለሁ አመት ብዙ ነገሮችን ተምረንበታል። ማንነት ይለን ጠላይ ነው። የተለያየ ማንነት ቢኖረንም መልካም የሆነ ማንነት አለን። ይህንን በመጠቀም መልካም መንግስታዊ አገልግሎት ለመስጠት የዲጂታል ማንነት ወሳኙ መሳሪያ ነው። የዚህኛው ዙር ውይይቶች ጥልቅ ምከታዎችና ልምዶች የተጋሩበት እንደነበረም ተነስቷል። በተለያዩ ሀገራት በሚለያዩ ነባራዊ ሁኔታዎች ውስጥ ከታለፉ ፈተናዎች የተጋሩ ልምዶች ደግሞ ይበልጡን ተጨባጭ መፍትሄዎችን እንዲይዙ ማድረጉን ነው ተሳታፊዎቹ የሚጠቁሙት። ውይይቱ በጣም ጥልቅ እይታዎች የተንጸባረቁበትና በሀሳብ የበለጸገ ነው። ከተለያዩ አፍሪካ ሀገራት ከተለያየ ባህል የመጡ ሰዎች ያጋጠሙ ተግዳሮቶችን ሲያነሱ ነበር። በዲጂታል ማንነት ተግበራ ውስጥ የተስተዋሉ አስፈላጊ ተሞክሮች ከተለያዩ አፍሪካ መልካም ምድራዊ ሁኔታዎች አንጻር ቀርበዋል። በጣም የሚያስደንቀው ነገር ደግሞ በመጡበት አካባቢ እነዚህ ችግሮች እንዴት እንደተሻገሯቸው ያቀረቧቸው ሀሳቦች ናቸው። አፍሪካውያን ከሚያጋጥሟቸው ችግሮች ውስጥ አንዱ ድንበር ተሻጋሪ ሁኔታዎችን ተከትሎ የሚመጡ መስተጓጉሎች መሆናቸውን ከሀገራቸው ተሞክሮ የተነሱት ከሴራሊዮን የመጡ የጉባኤው ተሳታፊዎች ይናገራሉ። ዲጂታል ማንነት የአንድን ግለሰብ ማህደሮች በተፈጥሯዊም ሆነ ሰው ሰራሽ አደጋዎች ብልሽት የመጠበቅ አቅሙ ከፍተኛ ስለመሆኑም ይጠቁማሉ። በርካታ ሰዎች በተለያዩ ምክንያቶች ድንበር አቋርጦ ይመጣሉ። በተለይ ጦርነት በሚሆኑበት አጋጣሚ ሰነዶቻቸውን ትተው በሩጫ ካሉበት ይወጣሉ። በሚገቡበት ወይም ጥገኝነት በሚጠይቁበት አካባቢ ደግሞ ቀድሞ የሚጠየቀው ሰነድ ነው። በዚያን ወቅት እንደ አዲስ በመጡበት ሀገር ለመመዝገብ ይገደዳሉ። ያኔ የማንነት ማጭበርበር ይከሰታል። ለምሳሌ ከላይቤሪያ ሴራሊዮን መጥቼ ሌላ ስም ልሰጥ እችላለሁ። ምክንያቱም ሴራሊዮን ስለኔ መረጃ ስለሌላት፣ አሁን ዲጂታል ማንነት ያንን መንገድ በሚቃረን መልኩ ሲልኩ መጥቷል። በተጨባጭ ማጭበርበርን ያስቆማል። እነዚህን መሰል ችግሮችን ማለፍ የሚቻለው እንዳይጭበረበር ማንነትን ለባለቤቱ ብቻ በመስጠት መሆኑን ተሳታፊዎቹ ይጠቁማሉ። ዲጂታል ሽግግር የትም ቦታ ሊሰራ ይገባል። ምክንያቱም ዲጂታል ማንነት ሁሉንም ልዩ እንዲሆን ያደርገዋል። የምትይዘው ማንነት ያንተ ብቻ ነው። ማንም ማንነትህን መስረቅ አይችልም። ይህ ይሳካና የባለቤቱ የሆን ዘንድ ግን ዲጂታል ሽግግር ያስፈልጋል። የወረቀት ማንነት ወይንም በእጅ ብቻ የሚያዘው ሊቀየር ይችላል። ነገር ግን ማንነት በዲጂታል መልኩ ከተቀመጠ በሁኔታዎች የሚቀየርበትን እድል ይገታል። አሁን ማንነት ሙሉ በሙሉ በዲጂታል መንገድ የሚሰነድበት መንገድ ላይ ነን። አሁናዊ የ የዓለም ሁኔታ የዲጂታል ማንነት ትግበራ ቀዳሚ የትኩረት አጀንዳ እንዲሆን የሚያስገድድ ምህዳርን ለመፍጠሩ ማሳያዎች አሉ። ይህ ይጠናከር ዘንድ ግን ዲጂታል ሽግግር የሀገራት ሁሉ መሰረት መሆን እንዳለበት ነው የተነሳው። ዲጂታል አይዲንቲፊኬሽን አሁን በዲጂታል ሽግግር ትግበራ ዲጂታል ማንነት በመላው ዓለም የወቅቱ ቀዳሚ ጉዳይ ሆኗል። አፍሪካም የዲጂታል ሽግግር ሂደቱን ቀጣይነት ባለው ሁኔታ እያስፈጸመች ነው። ይህም እያሳየን ያለው ዲጂታል ማንነት በማኅበራዊ በትምህርት በጤናና ፋይናንስ ዘርፉ አገልግሎቶችን ለማግኘት ወሳኝ መሆኑ ነው። በእነዚህ ዘርፎች ይህ ከተተገበረ በዲጂታል ማንነት ዲጂታል ሽግግር እውን ሆኗል ማለት ነው። ኢን ላይን አንድ ኢን ሲንክ ዊት ዲጂታል አይዴንቲቲ በጉባኤው የተለያዩ አገራት ያሳለፏቸውን የስኬትና ተግዳሮት ተሞክሮችን አጋርተዋል።